ፍቅራቸው ሙሉ አካባቢውን ይቀናባቸው ነበር። ከእለታት አንድ ቀን ግን በአንድ ሆቴል ልጅቷ በድንገት ከሌላ ወንድ ጋር ትያዛለች። በዚህ ሰዓት የሆነ ሰው ደውሎ ና የፍቅረኛህን ቅሌት ተመልከት ብሎ ይነግረዋል። ልጁም ካለበት በፍጥነት ሲመጣ ክፍል ይዘው ገብተው ገብተዋል። ገቡ ወደተባለበት ክፍል ቀርቦ ሲያዳምጥ ከውስጥ ይሳሳቃሉ። እስከ መጨረሻው የመታገስ አቅም አልነበረውም። በእኔ ላይ ሌላ ወንድ በእኔ ላይ ሌላ ወንድ ሲል ይናደዳል። በዚህ ጊዜ የእሷ ጓደኛ የሆነችው ልታጽናናው ትቀርበዋለች። እሱም አጋጣሚውን በመጠቀም እንደው ላስቀናት በሚል እሷ በምታየው ቦታ ጓደኛዋን እየወሰደ ያዝናናታል። እንደ ፍቅረኛ አድርጎ ለሰው ያወራል። ከወር በኋላ ፍቅራቸውም ከወር በኋላ ፍቅረኛው ሞተች። በዚህ ጊዜ በእናቷ በኩል አንድ ደብዳቤ አስቀምጣለት ነበር። እሱ እሱ እንዲል ነበር የኔ ግፍ ነው ብሎ በቀብር ስነ ስርዓቷ ላይ እንኳን አልተገኘም። እናትየዋ ባለበት ሄዳ የልጇን አደራ የሆነውን ደብዳቤ ሰጠችው። ደብዳቤውም ይሄን ይላል፦ ውዴ የኔ ፍቅር አንተ አዝነክብኛል፣ እኔ ግን ተደስቻለሁ። ያንተ ያኔ ሆቴል ደውዬ እንድትመጣ ያደረግኩት እኔ ነኝ። በዛ ክፍል ውስጥ ምንም አልተፈጠረም። አንተ በእኔ ተናደክ ወደ ሌላ ሴት እንድትሄድ የሰራው ድራማ ነበር። በሀዘን ሰዓት ያጽናናች ጓደኛዬ እኔ ነኝ የላኳት። እሷ በጣም ትወድካለች፣ እንዳትተዋት አንተ እኔን ለማስቀናት ፍቅር ስትሰጥ አሳይ እኔ እደሰት ነበር። ያኔ ፍቅር ከልብ አድርገው ያንን ፍቅር ከልብ አድርገው። ደስታህን አይቼ በመሞት ይድለኛ ቢያንስ ብቻህን አልተውኩህም። ይሄን የደረስኩት ለመሞት ሰላሳ ቀን ብቻ እንደቀረኝ ሳውቅ ነው ይሄን ያደረኩት። ፍቅር ማለት አብረነው ላሉት ብቻ ሳይሆን ትተነው ለምንሄድም ደስታ መጫነት ነው።